ሕዝቅኤል 44 ቁጥር 2 ምን ይላል? ሕዝቅኤል 44 ቁጥር 2 እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰው አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ይላል። እና ይሄ የሚናገረው ስለምንድን ነው የሚል ነው። ለምን እንደተጠየቀ ገብቶኛል። ይሄ ጥያቄ ይሄ ጥያቄ ለምንድን ነው የተጠየቀው? ብዙ ጊዜ በኦርቶዶክስ ቤተ ክርስቲያን ይሄ ጥያቄ ይሄ ጥቅስ የሚታየው ስለ ድንግል ማርያም ድንግልና ነው የሚናገረው። እግዚአብሔር ይህ በር ተዘግቶ ይኖራል እንጂ አይከፈትም። ድንግል ማርያም በዘመኗ ሁሉ ድንግል ሆና ትኖራለች፣ ይሄ ቃል ስለ እሷ ነው የሚናገረው። ሰው አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታል ተዘግቶም ይኖራል ብሎ የሚናገረው ስለ ድንግል ማርያም ነው ይላሉ። ነገር ግን መጽሐፍ ቅዱስ የሚናገረው ስለ ማርያም አይደለም። እዛ ላይ በኢየሩሳሌም በደብረ ዘይት ተራራ ፊት ለፊት የተዘጋ ጎልደን ጌት ወይም ወርቃማው በር የሚባል እስካሁን ድረስ አለ። ይሄ ትንቢት የተነገረው ያ በር ለዘ እንደማይከፈት ጌታ እስከሚመጣ ድረስ ያ ጎልደን ጌት እንደማይከፈት የተነገረ ትንቢት ነው። እውነትም የቱርክ መንግስት በዛ አካባቢ ይገዛ በነበረበት ዘመን እንኳን ሚድል ኢስትን ይገዙ በነበረበት ዘመን ላይ ቱርኮች እዛ ቦታ ላይ በሩ ሊከፍቱ በተፈለገበት ሰዓት ላይ ትልቅ ረብሻ ስለተነሳባቸው መቃብር በዛ አካባቢ አድርገው ዘግተውታል። አይሁዶች በዛ እንዳይከፍቱና እንዳይገቡበት ያንን በር አንዱ መግቢያ እንዳደርጉ እስካሁን ድረስ መቃብር ደርጓል። ምክንያቱም ሬሳ ካለ እርኩስ ስለሆነ ሬሳ ወዳለበት አካባቢ አይሄዱ አይሁዶቹ። ስለዚህ እስካሁን እንደተዘጋለ እስካሁን በደብረዘይት ተራራ ፊት ለፊት ያለው ኢየሱስ ክርስቶስ ሲመጣ ሙታንም ስለሚነሱ በዛ አካባቢም ደግሞ ከደብረዘይት ፊት ለፊት ስላለ የቅድስተ ቅዱሳን በር ከሱ ፊት ለፊት ስለሚሆን ይሄ በር ይከፈታል። ይሄ በር ይከፈታል። እስከዛ ጊዜ ድረስ ይሄ በር ትንቢት ተነግሮበታል። ኢየሱስ በዛ ሆሳና በት በሚባልበት ጊዜ በሆሳና ለት የገባበት በር ነው። ከዛ በኋላ ያበር ተዘግቷል። ድጋሚ የመሲህነት ያኔ ተቀብለውት ቢሆን ኖሮ ኢየሩሳሌም፣ ኢየሩሳሌም፣ ኢየሩሳሌም ዶሮ ጫጭቶቿን እንደምሽ ሰበስብ ልሰበስብሽ ፈለግኩኝ፣ ነገር ግን መጎብኘትሽን ወራት አላወቅሽም ብሎ ጌታ አለቀሰ ከተማ ሰማይቱን አይቶ ከዛ በኋላ ያበር ተዘጋ። መሲሁን እንደገና መጡ ያበር እስኪከፈት ድረስ እስካሁን ድረስ ያበር በትንቢት እንደተዘጋ ነው። ይህ የሚናገረው ስለ ድንግል ማርያም እንዳልሆነ ከትንቢቱ ከቃሉ አሳየዋቸው። የኦቶማን ቱርክ መንግስት እንኳን መቃብር አድርጎበታል አልከፈተው። ስለዚህ ኢየሱስ ሆሳና ተብሎለት የገባበት በር ስለሆነ እግዚአብሔር ገብቶበታልና ከዚህ በኋላ ሰው አይገባበትም ተብሎ በትንቢት የተዘጋ ታሪክ እሱ እና ይህንን ወስደው አንዳንድ የስነ መለኮት የነሱ የስነ መለኮት ምሁራኖቻቸው ከኢየሱስ ከማርያም ጋር ወስደው አያይዘውታል። አንፎርቹኔትሊ ስለ ማርያም የሚናገረው ክፍል አይደለም ይሄ። ከቃሉ ትረዱታላችሁ። ቀጥታ አንቡት ይላችሁ። እሺ፣ ሌላ ጥያቄ። ሰው ኢየሱስ ክርስቶስን ሲቀበል የሚድ ነው መንፈሱ ወይስ ነፍሱ ነው ድነት የምታገኘው? ድነት ደግሞ በሂደት ነው የሚል ትምህርት ሰምቼ ነበር ማወቅ ስለምፈልግ ቢያስረዱኝ። ቬሪ ኢንትረስቲንግ። ሰው የሚድነው መንፈሱ ነው፣ ስጋው ነው፣ ነፍሱ ነው፣ መንፈሱ እንግዲህ የሚድነው የትኛው ነው? ጌታን ሲቀበል ለሚለው ስለድነ ትንሽ እናገራለሁ ግን በመንፈሱ በንስሐ እንዴት እንደሚድን ነፍሱ ከቃሉ ከዓለማዊነት እንዴት እንደምትድን ስጋው ደግሞ በንጥቀት ጊዜ ሪዲም እንደሚደረግና እንደሚድን እና መለወጥ ደግሞ እንዴት በሂደት እንደሆነ መጽሐፍ ቅዱስ ድነናል፣ እየዳንን ነው፣ ደግሞ እንድናለን የሚል አፕሮች እንዳለው ከዚህ በፊት ተናግሬያለሁ እና አንዳንድ ነገሮችን ልናገር። ለመሆኑ መዳን ማለት ምን ማለት ነው? የመጀመሪያው ነገር ልንረዳ የሚያስፈልገው ነገር የመስቀሉ ቃል ይላል። ይህን ቃል ላሳያችሁ ፈልጋለሁ። የመስቀሉ ቃል ለእኛ ለምንድን ግን የእግዚአብሔር ኃይል ነውና እ የመስቀሉ ቃል ለእኛ ለምንድን የእግዚአብሔር ኃይል ነውና። የሚቀጥለው ጥቅስ ደግሞ ላሳያችሁ። አንደኛ ቆሮንቶስ 3 15 ላይ የማንም ስራ የተቃጠለበት ቢሆን ይጎዳበታል። እሱ ራሱ ግን ይድናል። ነገር ግን በእሳት እንደሚድን ይሆናል። ኦኬ ኤፌሶን ሁለት ላይ ደግሞ ተመልከቱ። በእምነት በጸጋ ድናችኋልና ድናችኋል። ይድናል። ለእኛ ለምንድን ይድናል? በጸጋ ድናችኋል፣ የእግዚአብሔር ስጦታ እንጂ ከእናንተ አይደለም። ስለዚህ በዚህ በተለያየ በሶስት ቴንሶች ወይም የጊዜ የጊዜ ክፍፍሎች ስለ ድነት ይናገራል። ተመልከቱ፣ አንደኛ ፓስቴንስ ይናገራል። ያለፈ ነው። ለምንድን የድነናል ይላል፣ ድናችኋል እንደገና ደግሞ እንድናለን። ለምንድን ይሄ ፕሮሰሱን ነው የሚያሳየው። ተመልከቱ ለምንድን የዛሁን ፕሬዘንትንስ አሁን እድናችኋል። እንደገና ደግሞ ይድናል። እግዚአብሔርን ስም የሚጠራ እሱ ይድናል የሚል ሀረግታ ያላችሁ የሚድነው ምናችን ነው ለሚለው ለማሳየት ነው። ሀረጉን ተመልከቱ። ስለ ጀስቲፊኬሽን፣ ስለ ሳንቲፊኬሽን፣ ስለ ግሎሪፊኬሽን ከዚህ በፊት አስተምር ያለው ስለ መጽደቅ፣ ስለ መቀደስ፣ ስለ መክበር ማለት ነው። ስለዚህ በኃላፊ ጊዜያት ላይ ታገኙታላችሁ፣ በአሁን ጊዜ ታገኙታላችሁ፣ በወደፊት ጊዜ ሶስቱንም ታገኙቸዋላችሁ። ስለዚህ ከኃጢአት መዳን ብሎ ሲናገር ከኃጢአት ፔናልቲ፣ ከኃጢአት ቅጣት፣ ከኃጢአት ኃይል፣ ከኃጢአት መገኘት እንድናለን ማለት ነው በሶስት የተለያየ ቴንሶች ውስጥ ልታዩ ትችላላቸው። ስለዚህ ስለ መዳን ስንነጋግር አንዱ ልናየው የሚገባው ነገር ስለ ሁለንተናዊ መዳን ነው። በግሪክኛ ሶዞ ይባላል። ድነናል፣ እየዳንን ነው፣ እንድናለን። የሰው ሁለንተናው ምንድን ነው ብለናል? ስጋ አለው፣ ነፍስ አለው፣ መንፈስ አለው። ወይንም ደግሞ በፈለጋችሁት ኦርደር እንሄድ፣ መንፈስ አለው፣ ነፍስ አለው፣ ስጋ አለው። ሰው ግን መንፈስ ነው ካልን ልክ ባለፈው እንዳልኩት ምንድን ነው የአንበሳ ቆዳ አይተን አንበሳ ቆዳ ነው እንደማለት ነው። አይደለም አንበሳ ብለን ስንል ውስጡ ያለውን ፓኬጁን ነው የምናወራው። ሰው ብለን ስንናገር ሰውን ነው። ሰውን ሰው የሚያደርገው እነዚህ ሶስት ፓርቶች አሉት እንጂ ሰው መንፈስ ብቻ አይደለም፣ ሰው ነፍስ ብቻ አይደለም፣ ሰው ስጋ ብቻ አይደለም። ሰው ብለን የምንጠራው እነዚህ ሶስቱን ፓርቲ ያለው ነው። ስለዚህ ስጋ በትንሣኤ ይድናል፣ አዲስ አካል ይለብሳል። አያችሁ፣ ነፍስ ደግሞ አሁን እየዳነ ነው። ዕለት ዕለት በክርስቶስ ኢየሱስ እየዳነ ወደ ክርስቶስን ወደ መምሰል እየታደሰ ይሄዳል። ነፍሳችን ምንድን ነው? ነፍስ በውስጡ አለው ስሜት፣ አእምሮ፣ ፈቃድ ብያችኋለሁ። ስለዚህ በየዕለቱ ከዓለም እየዳንን ነው የምንሄደው። ከዓለማዊነት እየዳንን ነው። ፈቃዳችን ወደ እግዚአብሔር እያስገዛን ነው የምንሄደው። አእምሯችን፣ በአእምሯችን መታደስ እየተለወጥን እንሄዳለን። መንፈሳችን ደግሞ በክርስቶስ ምን ሆኗል? ድነትን ተቀብሏል። ጌታን ስንቀበል መንፈ ራሳችን ቦርን ኤጌን ሆኗል። ያ ቦርን ኤጌን መሆናችን ድነታችንን ያሳያል። ስለዚህ ድነናል፣ የዳንን ነው፣ እንድናለን። ልክ ሶስት ፓርቶች እንዳሉን መንፈስ ነፍስና ስጋ እንዳለን ልክ እንደዛው ድነናል፣ የዳንን ነው፣ እንድናለን። እነዚህን ሶስት እውነቶች በትክክል ልንረዳ ያስፈልገናል። የመዳን ቅደም ተከተል፣ ለምሳሌ አንድ ሰው በእግዚአብሔር ይመረጣል ማለት ይመረጣል ማለት ይታወቃል፣ አስቀድሞ ይታወቃል እና እግዚአብሔር በክርስቶስ ኢየሱስ ይጠረዋል በድነት በኩል በመስቀሉ ስራ በኩል ይጠራል። በክርስቶስ ኢየሱስ ከተጠራ በኋላ በመስቀሉ ከተጠራ በኋላ በመስቀሉ ስራ ላይ ጌታ ወደ ደህንነት ከጠራ በኋላ አዲስ ልደትን ያገኛል። ሰውየው አሜን ሲል እሺ ሲል ከዛ በኋላ በህይወቱ የለውጥ ፕሮሰስ የሚጀምረው እምነትና ንስሐ ሲገባ ነው። ይህንን ኢየሱስን የመስቀል ስራ ላይ ሲያምንና ንስሐ ሲገባ የመለወጥ ፕሮሰስን ይጀምራል። በዚህ ዳግም ልደት ውስጥ ከዛ መጽሐፍ የሚነግረን ስለ መጽደቅ ነው የሚነግረን የጸደቀ ሰው ማለት እግዚአብሔር የተቀበለው ሰው ማለት ነው። የጸደቀ ሰው በኑሮው ሳንቲፋይድ የሆነ አሁን የምንኖረው ኑሮ የፕረዘንተንስ ላይ ሳንቲፊኬሽን ነው። ተመልከቱ፣ ፓስቶ የሚያሳይ ያለፈን ጊዜ ነው። እነዚህ ነገሮች ሁሉ እስከ ጽልቅ ድረስ ያሉ መመረጣችን፣ ልደታችን ሁሉ ያሳየው ፓስት ላይ ነው። መቀደሳችን ግን እለት እለት ነው። ይሄን ነው ሌላው ደግሞ መከበር ግሎሪፊኬሽን የሚለው ፊውቸር ነው። ወደፊት ይሄ ስጋችን የሚበሰብሰው የማይበሰብሰውን ሲለምስ ማለት ነው። እና አሁን ያለነው እዚህ ነው። እንግዲህ የመዳን ቅደም ተከተልና እየተነጋገርን ያለነው በመስቀሉ ላይ የተደረገ ስርየት አለን። ሰው ያንን ስርየት አሜን ብሎ ሲቀበልና ሲያምንና ንስሐ ሲገባ ወደ ጽድቅ ይመጣል። ስለዚህ ያመነ የተጠመቀ ይድናል፣ ስላመነ ሰውየው ይድናል። ከዛስ በጽድቅ መንገድ ላይ መኖር ሲጀምር የቅድስና ጉዞውን ጀመረ ማለት ነው። እየተቀደሰ ፕሬዘንተንስ ነው ሆሊነስ ሳንቲፊኬሽን ከሕይወታችን ያለውን ነገር ጌታ እያጸዳ ልጁን ወደ መምሰል ክብር ይወስደናል። ያ ደግሞ ወደ ግሎሪፊኬሽን ወይም ወደ መክበር ይወስደናል ማለት ነው። ሌላው ዘፍጥረት 1 26 እና በዘፍጥረት 2 18 ላይ ሁለት የሚጋጩ ሀሳቦች ያሉ ይመስላሉ እና እሱን ለማሳየት እሞክራለሁ። እንደዚህ ይላል። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር አሶችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። ኦኬ። እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት አለ እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም እና ይቀጥልና ቁጥር አትኝ የሚቀጥለው ቁጥር ላይ ነው ያለው ወንድና ሴት አድርጎ ሄዋን ከሱ ውስጥ እንደወጣች የሚናገርበት ክፍል ያለው የሚቀጥለው ቁጥር ያለ ይመስለኛል። ምን ማለት እንደሆነ እንመልከት። ይህ ሁለቱ ቃል የሚጋጭም አይደለም፣ የተለያየ ታሪክም ሊመስል ይችላል። የዘፍጥረት ጸሐፊ በምዕራፍ ሁለት ላይ የተለየ ትኩረት ሲሰጥ ትመለከተዋለ ከምዕራፍ አንድ ይልቅ ሁለቱም ምንባቦች አንድን የፍጥረት ዘገባ ነው እየተናገሩ ያሉት። ክሬሽን ሂስቶሪን እሱን ነው እየተናገሩት ያሉት። ሴም ቲንግ ነው እየተናገሩ ያሉት። ጸሐፊው፣ ወይም ደግሞ ሙሴህንን ሲጽፎ የተለያዩ የፍጥረታትን ገጽታዎችን እያጎላ የተለያዩ ዘቢዎችን ለመስራት በቃ ምርጡ ሰሌክቲቭ በሆነ መንገድ እያጎላው ሊሆን ይችላል በተለያየ ምዕራፍ ውስጥ ያለውን ሚና ለማጉላት የተለያዩ የእግዚአብሔር ስሞችን ደግሞ ለመጠቀም ሲሞክር ትመለከታለህ። በምዕራፍ ሁለት ላይ እና አንዳንድ ሀሳቦችን አሳያለሁኝ በዚህ ክፍል ላይ ለምሳሌ በዘ ፍጥረት አንድ ላይ እኛ ራሳችን መሬት ላይ አናየውም። እግዚአብሔር ሰማይና ምድርን ፈጠረ ይላል እና ራሳችሁን ስ እዩት እግዚአብሔር ሲፈጥር ምድር ላይ ሆናችሁም አትፈጠሩም። ስለዚህ አየር ላይ ያለንም የሚመስለው ዘፍጥረት ሁለት ላይ ግን ስትመለከቱ መሬት ላይ ሆኖ የተጻፈ ነው የታሪኩ መ መካከለኛ ዘፍጥረት አንድ ላይ እግዚአብሔር ሲሆን የታሪኩ መካከለኛው እግዚአብሔር ሲሆን፣ ሌላው ደግሞ የታሪኩ ዘፍጥረት ሁለት ላይ የታሪኩ መካከለኛ ሰው ሲሆን ትመለከታላቸው። አንድ ላይ እግዚአብሔር ነው፣ ሁለት ላይ ሰው ነው ሴንተሩ። ዘፍጥረት አንድ ላይ ወንድና ሴት ተብሎ ነው የተጻፈው። ዘፍጥረት ሁለት ላይ ግን አዳምና ሔዋን ተብሎ በስሙ ሲጠራ ትመለከታላቸው። ኦኬ ሌላው ዘፍጥረት አንድ ላይ ተመልከቱ፣ እግዚአብሔር ተብሎ ነው የተጠራው። በጥቅሉ እግዚአብሔር ጋድ ተብሎ ነው የተጠራው። በዘፍጥረት ሁለት ላይ ግን ያዌ ወይንም በእንግሊዘኛው ላይ በካፒታል ሌተ ሎርድ የሚል ካያችሁ ጄሆቫ የሚለው ቃል ነው። በዕብራይስጥ ጄ እና ቪ ስለሌለ ዋይ እና ደብሊ አድርገውት ዋይ ኤች ደብሊዩ ኤች፣ ያ ማለት ያህዌ ማለት ነው። ስለዚህ እግዚአብሔርን በስሙ ሲጠራ ታያላችሁ። ሰውም በምዕራፍ አንድ ላይ ሰው ብቻ ነው የተፈጠረው፣ በምዕራፍ ሁለት ላይ ግን ስሙ ሲጠቀስ ታያላችሁ። አዳምና ሄዋን ደረቅ ምድር ታያላችሁ እግዚአብሔር ደረቁ ምድር ተገለጥ አለው። ውሆችን ባህርና ፈሳሾች ተፈጠሩ ይለናል፣ ግን በስም ሲጠሩ አታቸው። ዘፍጥረት ሁለት ላይ ስትመጡ ግን አገሮች በስም ይጠራሉ። የኩሽ ምድር፣ የኤደን ገነት እያለ ይጠቅላል። ባህርና ፈሳሾችን ደግሞ ጊዮን፣ ኤፍራጥስ፣ ጤግሮስ የሚሉ እነዚህ አይነት ወንዞች በስማቸው አራት አይነት ወንዞች በስማቸው ሲጠሩ ትመለከታላቸው። ይህ የሚያሳያችሁ ምን ማለት ነው? በዚህ በዘፍጥረት አንድ ታሪክ ላይ ታሪኩ ከእግዚአብሔር ፖይንት ኦፍ ቪው ነው እየተነገረ ያለው። ዘፍጥረት ሁለት ላይ ደግሞ ከሰው ፖይንት ኦፍ ቪው ነው እየተነገረ ያለው። ስለዚህ ሁላችንም ወደ ታሪኩ ውስጥ ራሳችንን ወስደን ስንመለከት በታሪኩ መካከለኛ እግዚአብሔር ሆኖ እግዚአብሔር ሲፈጥር የምናየው ዘፍጥረት አንድ ላይ ነው። ስለዚህ ሲፈጥር እግዚአብሔር ሰውን ፈጠረ ይላል እንጂ ስፔሲፊክሊ አዳምን ፈጠረ አይልም ምዕራፍ አንድ። ስለዚህ ምዕራፍ ሁለት ላይ ስንመጣ ግን ከሰው ፖይንት ኦፍ ቪው ስለተጻፈ አዳም በስሙ ሲጠራ፣ ሔዋን በስሙ ሲጠራ፣ ያፈጣጠሩ ስፔሲፊክ ሁሉ ሲጠራ ጋር ትመለከታላችሁ። ስለዚህ የስማቸው መጠራት ራሱ የሚያሳያችሁ አዳም ማለት አፈር ማለት ነው። ሔዋን ማለት ህይወት ማለት ነው። የሔዋን እናት ማለት ነው ህይወት ሔዋን ኢቭ ማለት ነው እና ስም የአንድን ሰው ማንነቱን ይገልጣል። የአዳም ማንነት የተገለጠው በስሙ ነው። ሰው ተባለ የትኛው ሂዩማኒቲ ማለት ነው አይደለም። አዳም ከአፈር የተፈጠረው ማን ነው፣ ስፔሲፊክ ኢንዲቪዥዋል እንደሆነ ለማሳየት አዳም ተብሎ ተጠራ። ሔዋንንም ሔዋን ከአጥንት ይወጣለች እና እንደዚህ ናት ሔዋን ናት ትሆናለች አለና ህይወት ብሎ ጠራ። ስለዚህ እሷ ህይወት እሱ አፈር ተብለው ተጠርተው የማንነት መገለጫቸው በስማቸው ሲጠሩ ትመለከታለን። ሌላው ደግሞ ስም ስምን የሚያወጣው ሰው ያለውን ኦቶሪቲ ያመለክታል። ለዚህ እግዚአብሔር አዳም ስም ሲያወጣለት አዳምን እንደገና ደግሞ አዳም ደግሞ ለሔዋን ስም ሲያወጣላት ትመለከታላችሁ። ስለዚህ ስም የባለቤትነትን መግለጫም ነው። ስለዚህ በጣም አስፈላጊ እና ተመሳሳይ የሆኑ እውነቶችን በሁለቱም ዘገባዎች ውስጥ ትመለከታላችሁ። ምን ለማሳየት ነው ዘፍጥረት አንድና ሁለት የተጻፈው? ጠቅላላ ዓላማው እግዚአብሔር የሁሉ ነገር የሁሉ ነገር ፈጣሪ እሱ እንደሆነ፣ ነገሮች ሁሉ በእግዚአብሔር ፈጣሪነት እንደሆኑ፣ በምሕረቱ እንደተፈጠሩ በቅደም ተከተላዊ ስርዓት እግዚአብሔር ደረጃ በደረጃ እንዴት እንደፈጠረ እግዚአብሔር በፍጥረቱ ወይም በማንነቱ በስብዕናው ፍጹም ፍቅር የሆነ ፍጹም ጥበበኛ የሆነ ፍጹም አዋቂ የሆነ ነገሮችን በኦርደር የሚሰራ አምላክ መሆኑን የሚያሳይ ነው። ስለዚህ የእግዚአብሔርን አስተሳሰብን ለመግለጥ የእግዚአብሔርን አካሄድ የእግዚአብሔርን አሰራርም የሚያሳይ መጽሐፍ ነው የመጀመሪያዎቹ ሁለትና ሶስት ምዕራፍ ነው። ስለዚህ ሌላው እግዚአብሔር ሲፈጥር ከዘፍጥረት አንድም ሁለትም ላይ ስትመለከቱ ሁሉን እንደ አይነቱ እንደ አይነቱ ወፎችን በአይነት በአይነታቸው፣ የምድር አራዊትን በአይነት በአይነታቸው እንደፈጠረ ማለት ነው። ስለዚህ የፍጥረት እርከኖችን ሁሉ አድርጎ ፍጥረትን በእርከን በደረጃ በደረጃ እንደሰራ ትመለከታላችሁ እና አዳምና ሔዋን የተፈጠሩት በቀጥታ በቀጥታ በግል ኢንዲቪዥዋሊ በእግዚአብሔር እንደሆነ ለማሳየት ነው እንጂ ይሄ ምንን መልስ ይሰጣል ብላችሁ ከጠየቃችሁ፣ ይሄ እግዚአብሔር ፈጠረ የሚለው ነገር ኢቮሉሽን ወይንም የዝግመተ ለውጥ የዝግመተ ለውጥ ሰው ከዝንጀሮነት ወደ ሰውነት እየተሻሻለ መጣ የሚለውን አስተምህሮ ፍሬ ቢስ እንደሆነ ውሸት እንደሆነ ኤክስፖዝ ያደርገዋል። ስለዚህ እግዚአብሔር ፈጠረ እግዚአብሔር አዳምን ፈጠረው ሔዋን ከአዳም ውስጥ ወጣች የሚለውን ነገር የሚያሳየው የእግዚአብሔርን ዳይሬክት ኢንቮልቭመንት በክሪኤሽን ውስጥ እግዚአብሔር ክሪኤተር እንደሆነ፣ ሌላ ቢንግ መጥቶ እንዳልፈጠራቸው የሚያሳየንም የሚያስተምርነው ይሄ በጣም ፍልስፍና ያለበት በጣም ብዙ ምሁራኖች የሚነታረኩበት ብዙ ስኩል ኦፍ ቶትስ ወይንም ደግሞ የተለያየ መረዳቶች እንዳሉ በዚህ ኤሪያ ላይ ልታውቁ ያስፈልጋል። ስለዚህ ዋናው ዓላማ የእግዚአብሔርን ፈጣሪነት፣ እግዚአብሔር የነገር ሁሉ ሶርስ እንደሆነ ለማሳየት ስለዚህ የመጀመሪያው ምዕራፍ አንድ ላይ የምትመለከተው አዳምን በስሙ ሲጠራው አታይም። የምትመለከተው ሰው ተፈጠረ ነው የሚለው። ወደ ምዕራፍ ሁለት ላይ ስትሄድ ደግሞ አዳም እና ሔዋን ተብሎ በስም ሲጠሩ ትመለከታለ። እግዚአብሔር እንዴት እንደፈጠራቸው ስፔስ ትንተናው ነው ወይም ኮመንተሪው ነው ማብራሪያው ነው። ምዕራፍ አንድ ላይ እግዚአብሔር እንደፈጠራቸው፣ ምዕራፍ ሁለት ላይ ያለው እንደ ማብራሪያ እንደ ኮመንተሪ ነገርን ለመግለጥ ተስፋፍቶ የተሰራ ጽሑፍ አድርገን ልትመለከተው ትችላለ እንጂ ታሪኩ ሶርሱ እግዚአብሔር ነው ለማለት ነው።